ሰላም፣ ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ? አይ ሁሉ ሰላም፣ ሁሉ መልካም ነው። ይሄንን ቪዲዮ ሼር ላይክ እያረጋችሁ በላይክ እና በሽር ግቡ። ውድ ተመልካች ቻናል እኮ እንደዚህ የሚሞተው ቪዲዮን እስከ መጨረሻ። ሰላም ማታዩ ነው ስድስት ደቂቃ እና ከሰባት ደቂቃ እያለፈ ነገር የለም። ዛሬ ደግሞ በዊንታ ነው በዋንታና በዳኒ በልጅቷ መጥቻለሁ። ውድ ተመልካች በጣም እንግዲህ የሚገርም ነገር ዋንትያ በሶስት ቪዲዮ በሁለት ቪዲዮ ነው ሁኔታ ይዘ የሆነችው። በሶስተኛ ቪዲዮ እንግዲህ በአንደኛ ደረጃ በልጅቷ ነው። ልጅቷ ድራማ ሰራች ተብሎ ነው ከፍ ያለላት እንግዲህ እሷ ካወቀ ያለችበት ከቻለችበት በጣም እንግዲህ ተመልካች አግኝታለች። ወደ 32ሺ ሰብስክራይፍ አግኝታለች። እኛ ሶስት አመት አራት አመት እዚህ ቻናል ላይ ቁጭ ብለን እንግዲህ ወፍ እንደሌለ ሁላችሁም ታቃላችሁ። እየደከመን እያቆምን ነው ዩቱብ ቻናል። እንግዲህ ባለፈው ልጅቷን ዳኒ ዳኒና እናቷ ዳኒን ፕራንክ ያደረገችው ህፃኗ በዛ ዳኒን ህፃኗ በጣም ስለወደደችው ተመልካችም ዳኒን በጣም ስለሚወደው ህፃኗን ወደዷትና ህፃኗን እንግዲህ ማጫወቻ ቦታ ውሳዳት እና አጫውታት በጣም ምርጥ የምትጥም የምትጣፍጥ ልጅ ነች ብለው ለዳኒ ስለ በኮመንት ስለ ጻፉለት። ዳኒ ደግሞ የቤተሰቡን እንትን የቤተሰቡን ቃለ ክብሮ ሄዶ ዳኒ ደግሞ ልጅቷን ማጫወቻ ቦታ ወስዷታል። ልጅቷ በቃ በጣም ደስ የምትል ልጅ ነች እንግዲህ ዳኒ ሄዱ አጫውቷት ወደ ቤት ደሞ ሊመልሳት እናትየዋን ራሱ ለምንድን ነው? እሷን ነው የፈለኳት። አንቺ ለምንድን ነው ከልጅቷ ጋራ የመጣሽው? ብሎ ዳኒ በጣም በእናቷ እየቀለደ ነበረ እና እንግዲህ ያው እናት ነችና እሷም ከልጇ ስር መቅረት የለባትም። ያውዳኒ ሲቃልድባት ነው እንጂ እስከ ቤትም እየሄደ ቪዲዮ እየሰራላት፣ በእውነት በጣም ደስ ይላል። በራሱ ቻናል ሳይለቅ እድገቷን ስለሚፈልግ እሷ ጋር ሄዶ በሷው ሰርቶለት በሷው ተጫውቶ ስለሚለቅለት በጣም እድገቷን ስለሚፈልግ ነው እና ልጅ ደግሞ በልጅነት አገና እሷም ልጅ ነች። ያው እንግዲህ በአሁኑ ሰዓት እንኳን እሷ ትትልቆቹ ራሱ እያወቁ ብዙ ነገሮች እየበጠበጡ እንገኛለን ማለት ነው እና እሷ እንዲሁም በጣም እግዚአብሔር ረድቷታል ማለት ነው። እዚህ ጋር ልጅቷን ይዛ ቁጭ ብላለች። አመት ባሉንም ከልጅቷ ጋር በደስታ አሳልፋለች። እንግዲህ ደህና አጫውቷት ወደ ቤት ለመመለስ ዝግጁ ነው። በመካከሉ ወንታ አልቀሳለች። ያለቀሰችበት ምክንያት ከልጄ ጋራ ልንለያይ ነው። የተወሰነ ጊዜ ዳኒም እኔ ጋ ነው የምትቀመጠው ብሎ መልዕክቱን አስተላልፏል። እንግዲህ ዳኒ ጋ የምትቀመጥበት ምክንያት እንደገና ደግሞ ነው ውድ ተመልካች በአሁኑ ጊዜ ዩቱብ ከሰው አገር ዩቱብ ቆንጆ ነገር ቆንጆ አዲያ ለራሳችሁ ካላችሁ ለምለም ዩቱብ እኮ በዩቱብ እኮ ነው ሰንት ድርጅት የከፈታችሁ ነበረ እና አሁን ስለጠገበች የራሷን ቅርታ የራሷን ኑሮ የ የራሷን ኑሮ ስለያዘች የራሷን ነገር የራሷን ቤት ይዛ ቁጭ ስላለች ነው። ዝም ብላ አንዳንድ ጊዜ ዩቲውብ እንዳይረሳት ላይፍ እንደገና ደግሞ ሁኔታ ከአገሩ ሁኔታ ሀገሪቷ ወደዚህ ወደዚያ ወደዚህ መሄድ በአሁኑ ሰዓት በጣም ከባድ ስለሆነ ነው መሰለኝ። ለምለም ይሄንን ቻናል እንደዚህ መጫን ማሳየት መስተቀም ማሳየት ያቆመችው እንጂ ለሌላ ነገር አይደለም። እና ዋንታ ደግሞ ይሄ ማለት ለዋንታ ነውና አደርሱላት። ዋንታ ደግሞ ለራሷ መስራት የምትችል ዩቲዩብ ቻናል ሰርታ የምታድግበት ስለሆነ በጣም ብዙ ተመልካች እያላት ስለሆነ ልጅቷን ትታ ከምትሳደግ በአንድ ቪዲዮ ላይም ስንት ዶናር ልታገኝ ስለምትችል አረብ አገር ያሉ ሰዎች ናቸው፣ ሁሉንም ካፍ እያደረጉ ያሉ የራሳቸውን ሕይወት እያቃጠሉ ማለት ነው። ስለዚህ እዛው ልጅቷን ይዛበት ተሰራ እኔ በጣም ደስ ይለኛል። ስደት ማለት ሁላችንን አራግፎ ቁጭ የሚያደርግ ነው እንጂ ከስደት ላይ እንደ ቻንስ እንደ እድል ነው አንዳንዱ ሰዎች ናቸው በቃ የሚያገኙበት እና ከሞት ተርፈው ከሽግር ተርፈው ከምን ተርፈው ውጤታማ የሚሆኑበት እንደዚህ ብዬ ነው የማምነው። እንግዲህ ብራንክም ሊሆን ይችላል። ተመልካች ምን ሊል ነው? እንዴት ነው እስቲ? ተመልካች ልትልትም ትችላለች፣ እርግጠኛም ለትሆን ትችላለች። እዚህ ጋር አልቅሳለች። አምላኬን አላስቸግርም፣ ሰጥቶኛል። አንተን ሌላ ሰላም። እንዴት ናችሁ ውድ ቤተሰብ።